በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና የባህሪ ገንዘቡ የሆነ ምስጉን እግዚአብሔር እስከዚህ ሰዓት ስለጠበቀን ስላቆየን ለዚህ ዕለት ስላደረሰን ክብርና ምስጋና ይግባው። እናታችን ቅድስተ ቅዱሳን ነጽህተ ንጹሐን ወላዲተ አምላክ አቁራሪተ መዓት መዝገበ ረድኤት እናትነቷ አማላጅነቷ ይጠብቀን። የቅዱሳን መላእክት የቅዱሳን አባቶቻችን በረከት ከሁላችን ጋር ይሁን። በለተ በተለይም በዚህ ዕለት የምናስበው የቅዱስ ጊዮርጊስ አማላጅነቱ ሁላችንንም ይርዳን። ክቡር አባታችን መላከ ብርሃን ሙላት ከበቤ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ እንዲሁም መጋቤ ብሉይ ሐዋዝ የዚህ ታላቅ ካቴድራል ዲስኮት ወንጌል ኃላፊ፣ የሰባካያን ወንጌል ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት እግዚአብሔር አምላካችን በዚህ ዕለት የጠራችሁ በልዩ ልዩ አጠራሮ ወደዚህ ወደ ተቀደሰው ቦታ የሰበሰባችሁ ምእመናን በእግዚአብሔር ስም እንደምንዋላችሁ እንደምን ዋላችሁ እግዚአብሔር አምላካችን በዚህ ዕለት እንድንሰባሰብ፣ እንድናመሰግነው፣ እንድንዘምርለት፣ እንድንቀድሰው የፈቀደ ስሙ የተመሰገነ ይሁን። በእግዚአብሔር ቸር ስለሆነ፣ ይቅርባይ ስለሆነ ለዚህ ዕለት አድርሶናልና። በእውነት ዛሬ የአብይ ጾም ሁለተኛ ሳምንት ቅድስት ተብሎ የሚጠራው ሳምንት ላይ ነው ያለነው። ለዚህ ዕለት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ለተወሰኑ ደቂቃዎች እግዚአብሔር አምላካችን ያስተምረናል። ማን ያስተምራል? ማን ያስተምራል? ማን ይመክራል? ስለዚህ እግዚአብሔር አምላካችን ያስተምረናል። መጽሐፈ ሳሙኤል ወይም አንደኛ ሳሙኤል ምዕራፍ ሁለት ቁጥር ሁለት ላይ ያለውን ኃይለ ቃል መነሻ በማድረግ ለተወሰኑ ደቂቃዎች እንማማራለን። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እንደ እግዚአብሔር ያለ ቅዱስ የለም። እስኪ በሉ እንደ እግዚአብሔር ያለ በሎ ቅዱስ የለም። እንደ ማን ያለ? እንደ እግዚአብሔር ያለ ቅዱስ የለም። ቃሉን የተናገረችው የእግዚአብሔር ቅድስና የቀደሳት፣ የእግዚአብሔር ቅድስና ያከበራት፣ እግዚአብሔር የጩኸቷን እንባዋን የሰማት እመሳሙኤል ሃና ናት። እንደምታውቁት ሃና ብዙ ጩኸት ነበረባት በሕይወቷ በቤቷ ውስጥ ትጮህ ነበር። እግዚአብሔርን ትጠይቀው ነበር። ልጅ አልነበራትም። እግዚአብሔር ልጅ እንዲሰጣት ሁልጊዜ በቤተ መቅደሱ ትመላለስ ነበር። አቤቱ ልጅ ስጠኝ፣ በበረከትህ ጎብኘኝ፣ ቤቴን በልጅ ሙላ ትለው ነበር። እንዲያውም በቤተ መቅደስ ተገኝታ እግዚአብሔርን ስትጠይቅ ብዙ ጊዜ ሰዎች ብዙ ይሏት ነበር። በቤተ መቅደሱ ከሚኖረው ከኤሊ ጀምሮ ማለት ነው። እና እግዚአብሔር ልጅ ከሰጣት በኋላ የዘመረችው መዝሙር ነው። ምን የሚል ነው? እንደ እግዚአብሔር ያለ ቅዱስ የለም። እንደማን ያለ፣ እንደማን ያለ፣ እንደ እግዚአብሔር ያለ ቅዱስ የለም። የወደቁትን የሚቀበል የራቁትን የሚያቀርብ የወደቁትን የሚያነሳ በጨለማ ላሉት ብርሃን የሚሰጥ ለተረሱት፣ ለተጣሉት፣ ለተገፉት ሰው በቁጥር ውስጥ ላላካተታቸው ሁሉ ብርሃን ያለው ማን ነው? እግዚአብሔር ነው። ለዚህ ነው እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም ማለት እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ልዩ፣ እንደ እግዚአብሔር ያለ ክቡር፣ እንደ እግዚአብሔር ያለ ጽኑ፣ እንደ እግዚአብሔር ያለ ኃያል ማንም የለም ማንም የለም። አያችሁ፣ ለምን በሰዎች ዘንድ ያለው ጽናት፣ ክብር፣ ልዩነት፣ ሌሎቹም ሁኔታዎች እንዲ ሁኔታው ናቸው። ሰውን ጽኑ ቢሉት ድካም ይስማማዋል። ክቡርች ቢሉት ውርደት ይስማማዋል። ቅዱስ ቢሉት እርኩሰት ይስማማዋል። ለሰው ልጅ እንዲህ አይነት ሁኔታዎች ተፈራራቂ ናቸው። ዘለዓለም ቅዱስ ማን ነው? እግዚአብሔር ነው። ዘለዓለም ቅዱስ ብቸኛ ቅዱስ ለወዳጆቹ ደግሞ የክብር የጸጋ ቅድስና የሚሰጥ እና እንደ እግዚአብሔር ያለ ቅዱስ የለም። ዛሬ እንደሚታወቀው ቅድስት ነው፣ ሌሎችም አባቶቻችን ተባብረውበታል። ይሄንን በጠዋቱ ጉባኤ ተምራችሁታል። ጠዋት ላይ በጣም በየቦታው በየአጥቢያዎቹ ሲሰበክ የነበረው ነው የእግዚአብሔር ቅድስና። በዛሬው ትምህርታችን እንደው ባጭሩ የተወሰኑ ሁኔታዎችን አንስተን የእግዚአብሔርን ቅድስና ነው ምናየው። የማን ቅድስና ነው? የእግዚአብሔርን ቅድስና አንድ አምስት ነጥቦች አነሳለሁ አጭር አጭር ናቸው የመጀመሪያው ነጥብ እግዚአብሔር ቅዱስ ነው ማን ቅዱስ ነው አባቶቻችን ካህናት በኪዳን ምንድን ነው የሚሉት ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ህያው ዘኢይመውት እግዚአብሔር ምንድን ነው? ቅዱስ ነው እግዚአብሔር ምንድን ነው? ሀያል ነው እግዚአብሔር ምንድን ነው ህያው ነው እግዚአብሔር የማይሞት ነው አያችሁ እግዚአብሔር ቅዱስ ነው፣ ልዩ ነው፣ ክቡር ነው። እግዚአብሔር ሀያል ነው። ሀያላንን ኃይል የሰጠ እሱ ነው። ለሀያላን ኃይል የሰጠ ለሀያላን ብርታት የሰጠ እግዚአብሔር ነው። ለዚህ ነው እግዚአብሔር ቅዱስ ሀያል እና ሕያው እግዚአብሔር ምንድን ነው? ለእኛ ህይወት የሰጠን ማን ነው? አሁን ይቺ እስትንፋሳችን የማን ናት? ይቺ እስትንፋስ የማን ናት? አሁን የምንተነፈስባት እስትንፋስ የማን ናት? እግዚአብሔር ከፈለገ ሊያቋርጣት አይችልም? እንዴ ብዙዎች እኮ በየቀኑ በየቀኑ በየቀኑ ተቋርጧል አይደል? የኛም ነገ ከነገ ወዲያ እንደዚህ እንደዛ ነው የሚሆነው። እግዚአብሔር ሕያው ነው ግን ዘለዓለማው ሕያው በሞት ውስጥ መልሶ ሕይወት ያለው በሞት ውስጥ መልሶ ተስፋ ያለው በሞት ውስጥ መልሶ መንገድ ያለው እግዚአብሔር ነው። ና ለዚህ ነው እግዚአብሔር ቅዱስ ነው። ቅዱስ ሙሴ ዘጸአት 15 ቁጥር 11 ላይ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይሏል። እንደማን ያለ እንዴ እግዚአብሔር ያለ የተፈራ በምስጋና የተፈራ በምስጋና የተከበረ በምስጋና የተጌጠ በምስጋና ዘላለማዊ የሆነ እንዳንተ ያለ ማን ነው? እንዴ እግዚአብሔር ያለ ማን ነው? በእውነት እንዴ እግዚአብሔር ያለ ማን ነው? እንደ እኛን አሁን የጠራን ማን ነው ለምን የጠራን ይመስላችኋል? ለምን የሰበሰበን ይመስላችኋል? አሁን ሰብስቦ እንዲሁ ሊበትነን ነው? ከተሰበሰብን በኋላ በቃ ወደ ቤታችን እንዲሁ ልንበተን ነው? አይደለም፣ ሊያከብረን ነው የሰበሰበን። እንዲያንተ ያለ ማን ነው? ሰጥቶ የማያልቅበት ሲሰጥ የማይሰለች እንዲህ በእውነት አሁን እናት ሰጥታ አያልቅባትም። እንደመላመሻችሁ እናት ሰጥታ አያልቅባትም። ወላጅ ሰጥቶ አያልቅበትም። ሲሰጥ አይሰለችም። እኔ በቃኝ ከዚህ በኋላ ሲበቃኛን ሰጥቼህ ሰጥቼህ የማትለወጥ አድርጌልህ አድርጌልህ ሁኔታ የማትመልስ አይን የሰው ስጦታ በጊዜና በሁኔታ የተገደበ ነው። የሰው ችሮታ በሁኔታ የተገደበ ነው። ዘለዓለማዊ ቸር፣ ዘለዓለማዊ ሰጪ እግዚአብሔር ነው። ለዚህ ነው እንዲህ አንተ ያለማን ነው። በምስጋና የተፈራ በምን የተፈራ ስናመሰግነው በፍርሃት ስንዘምርለት በፍርሃት ስንሰግድለት በፍርሃት ስናስቀድስ በፍርሃት እግዚአብሔርን በመፍራት የምንፈራው ያጠፋናል፣ ይቀጣናል፣ መቀመቃት ያስገባናል፣ አየር አየራታ ያትንኖ አየር ያደርገናል ብለን አይደለም። የምንፈራው ስለ ፍቅሩ ነው። ስለምን እንፈራዋለን? ስለ ፍቅሩ እንፈራዋለን ስለ ትዕግስቱ እንፈራዋለን። በእውነት ጨለማ እያሳለፈ ብርሃን ሲሰጠት ኃጢአተኞች እንደሆን ስለምናውቅ አቤቱ ዛሬ እለትን የጨመርክልኝ ቀንን የሰጠኝ እኔ ማነኝ እያልን እንፈራዋለን። እንደዚህ እንድንፈራው ልቦናችንን እሱን የሚፈራ አድርጎ ይቅረጽልን። በሌላ መጽሐፍ ላይ ምንዲ ተብሎ ተጽፏል፤ ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅ እውነተኛ ነው። ጌታ ሆይ የማይፈራህ ስምህን የማያከብር ማን ነው ይላል። ስምህን የማያከብር ማን ነው? ስምህን የማያነሳ ማን ነው? ለአንተ ስም የማይሰግድ የማይንበረከክ ማን ነው? ለምን ስሙን የማይፈራ በስሙ ለስሙ የማይንበረከክ ለስሙ የማይገዛ ቢኖር ይወድቃል፣ ይደቃል፣ ታሪክ ይሆናልና ሁሉ ለሶቹን ይዘረጋል ለማን እግዚአብሔር ማያልፍ ማን ነው? ሁሉ ምን ይላል ያልፋል። ሁሉን ማን ያሳልፈዋል? ለዚህ ነው የተፈራ እንዳንተ ያለ የተፈራ ማን ነው እያለ ራ ዮሐንስም ምዕራፍ አምስት ላይ ያነሰዋል። ስለዚህ እግዚአብሔር ቅዱስ ነው። ይህን ማያሳልፍ እግዚአብሔር ቅዱስ ነው። አምላካችን ቅዱስ ነው። ፈጣሪያችን ቅዱስ ነው። አዳኛችን ቅዱስ ነው። ብርሃናችን ቅዱስ ነው። ተስፋችን ቅዱስ ነው። የምንማጸነው አምላክ ቅዱስ ነው። የሚጠራን አምላክ ቅዱስ ነው። የሰበሰበን አምላክ ቅዱስ ነው። እግዚአብሔር ቅዱስ ነው። አባታችን ቅዱስ ነው። ልጆቹ ያደረገን አምላክ ቅዱስ ነው። እንድንመስለው ልጆቹ እንድንሆን እንድንወርሰው የፈቀደ አምላክ ቅዱስ ነው። ምንድን ነው? ቅዱስ ነው። ለዚህ ነው ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስራ ሦስት ላይ እኔ ቅዱስ እንደሆንኩ እናንተ ምን ሁኑ ብሏል። ቅዱሳን ሁኑ። ምን ሁኑ? እኔ ምንድን ነኝ? እኔ ምንድን ነኝ? ልጅ እናትና አባቱን ይመስላል አይደል? ካልመሰለ ምን ይባላል? ካልመሰለ ምን ይሆናል? ወላጆቹን የማይመስል ልጅ ከወላጆቹ ውጭ መልክ ያለው ጠባይ ያለው ልጅ ምን ይባላል? እናውቀዋለን አይደል? ስለዚህ እኛ የማን ልጆች ነን? እግዚአብሔር ምንድን ነው? ስለዚህ መምሰል ያለብን እግዚአብሔርን መምሰል ያለብን ምንድን ነው? በቅድስና፣ በመንገዳችሁ በጉዟችሁ በእያንዳንዱ ሁኔታችሁ ቅዱሳን ሁኑ፣ ቅዱሳን ሁኑ? እኔ ምንድን ነኝ? ቅዱስ ነኝ። እግዚአብሔር ነን፣ ቅዱስ ነኝ። እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ እግዚአብሔር ቅዱስ ስለሆነ ቅዱሳን እንድንሆን መርጦናል። ይህንን የመጀመሪያውን መያዝ ነው። ከዛ በኋላ ሁለተኛ የእግዚአብሔር ስሙ ቅዱስ ነው። ስሙ ምንድነው? ቅዱስ ነው። ለዚህ ነው አባታችን ሆይ በሰማያት የምትኖር እንልና ስምህ ምን ይበል? ስምህ ምን ይበል? ስምህ ቅዱስ። ስሙ ቅዱስ ነው። ቅዱስ ጳውሎስ ቅዱስ ለሮሜ ክርስቲያኖች በጻፈው መልእክቱ ከመ ለስሙ ለእግዚእ ኢየሱስ ይስግድ ሁሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወዘታሕተ ምድር፣ ለጌታችን ለኢየሱስ ክርስቶስ ስም ፍጥረት ሁሉ ይስገድ ይላል። ፍጥረት ሁሉ ምን ይበል ለማንስብ ለኢየሱስ ክርስቶስ ስም ለእግዚአብሔር ለስሙ ለምን ስሙ ቅዱስ ስለሆነ እኛም ስንጠመቅ በ40 በ80 ቀን ላቸው የማቴዎስ ወንጌል ምዕራፍ 28 ላይ ወንዘት አጠምቅ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው ሐዋርያትን ነው እንዲህ አላቸው ስታጠምቋቸው ደቀ መዛሙርቴ ስታደርጓቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው በማንስብ እንዴ ብሎ አላችሁ። ስለዚህ የተጠመቀ ነው። በማን ስም ነው? እግዚአብሔር ስም መለኮታዊ፣ በሆነ በጣም አስፈሪ በሆነ በጣም ማንም ስሙን ሲጠራ ሊቋቋመው በማይችል በእግዚአብሔር ስም ነው የተጠመቀ ነው። ይህ እግዚአብሔር ስም በእኛ ላይ ተጽፏል። አአምን አአምን ስንል አምናለሁ፣ አምናለሁ በእግዚአብሔር አብ አምናለሁ በእግዚአብሔር ወልድ አምናለሁ በእግዚአብሔር መንፈስ ቅዱስ ስም አምናለሁ ስንል ስሙ በልቦናችን ሰሌዳ ላይ ተጽፏል። በዚህ ስም እንድንኖር አምላካችን ይርዳን። አባ ጊዮርጊስ ዘጋስጫው ምን ይላል? ይህንን ስም እመረኮዘው አለሁ ይላል። ምን ይለዋለሁ ይላል። ምርኩዝ ለምንድነው የሚያስፈልገው? ተራራ ለመውጣት ቁልቁለት ለመውረድ ሸለቆ ለመሻገር አይደለም። ለደከሙ ሰዎች ምን ያስፈልጋቸዋል? ምርኩዝ ያስፈልጋቸዋል። ለዚህ ነው በስመ አብ ወልድ ወመንፈስ ቅዱስንና፣ በዚህ ስም እመረኮዛለሁ፣ ይህንን ስም ምርኩዝ አደርገዋለሁ፣ ተራራውን እወጣለሁ፣ ቁልቁለቱን እወርዳለሁ፣ ሸለቆውን እሻገራለሁ ይላል። በዚህ ስም አባቶቻችን በዛሬው ዕለት የዛሬ መቶ ሃያ ዘጠኝ ዓመት ዳር ድንበር ለማስከበር ቤተ ክርስቲያንን ለማስከበር፣ ሃይማኖትን ለማስከበር፣ ሀገር ለመጠበቅ ይዘውት የወጡት ስም ይሄ ስም ሰይፍ አይደለም። ይሄ ስም የእግዚአብሔር ስም፣ የማን ስም? የእግዚአብሔር ስም ደግሞ ቅዱስ ነው። ስለዚህ የእግዚአብሔር ስም ቅዱስ መሆኑን እንድናውቅ፣ በስሙ እንድንቀደስ፣ በስሙ እንድንኖር አምላካችን ይርዳን። እንዲህ ተብሎ ተጽፏል፣ ስሙ የተፈራና የተቀደሰ ነው መዝሙር መቶ አስር ቁጥር ሁለት ስሙ የተፈራና ምን ያለ ነው? የተቀደም የእኛ ስም ምን አይነት ስም ነው? እስኪ ስማችሁን አስታውሶት ከእኛ ስራ ጋር ምን ግንኙነት አለው? አሁን እዚህ በጣም ብዙ ስም አለን አይደል? የሁላችንም ስም ይለያያል አለ አንዳንድ ጊዜ ሊገናኝም ይችላል። ግን ስማችን ከግብራችን ጋር ምን ያገናኘዋል? ምን ያገናኘዋል? ያገናኘዋል ሀብታሙ የሚባል ደሃ አለ። ንጉሱ የሚባል ተራ ሰው አለ አይደል? በጣም ብዙ አይነት ማለት ስለዚህ ስማችን ከግብራችን ጋር አይገናኝም። የእግዚአብሔር ስሙ ግን ከግብሩ ከመለኮታዊ ስራው ከመለኮታዊ ስልጣኑ ከመለኮታዊ ማዳኑ ጋር የተገናኘ ነው። እግዚአብሔር፣ መድኃኒ ዓለም፣ አማኑኤል እንዲህ እያል ስንጠራው ስሙ ከስራው ጋር የተገናኘ ነው። ስለዚህ ስሙ የተቀደሰና የተፈራ ነው። ስንጠራው በከንቱ ልንጠራው አይገባም። በከንቱ ልናነሰው አይገባም። ስሜን በከንቱ አትጥሩ፣ የእግዚአብሔርን ስም በከንቱ አትጥሩ ተጽፏል። በምን አትጥሩ? ዘንግ በተወረወረ፣ ወፍ በበረረ ቁጥር የእግዚአብሔርን ስም ማንሳት አይገባም። በጸሎት ጊዜ፣ በምልጃ ጊዜ፣ በምህላ ጊዜ፣ በመከራ ጊዜ፣ በለቅሶ ጊዜ፣ በጨለማ ጊዜ፣ በውጣ ውረድ ጊዜ፣ በተስፋ መቁረጥ ጊዜ ስሙን ማንሳት ያስፈልጋል። አምላካችን ድረስልኝ፣ ከእኛ ጋር ሁን፣ ጨለማውን አሳልፈን፣ መከራውን አሻግረን። ከአቅማችን በላይ የሆነ ሸለቆ ገጥሞናል። ከአቅማችን በላይ የሆነ ማዕበል ገጥሞናል። አሻግረን። ስምህ መሃሪ ነው፣ የተፈራ ነው። በስምህ ተጠርተናል። እኛ ምኖችነት ስማችን ምን ይባላል ተናገሩ ስማችን ምንድነው ክርስቲያን ስማችን ምንድ ነው? በማን ክርስቲያን ተባል በክርስቶስ በማን ድምጻቸውን ከፍ አድርጋችሁ ተናገሩ በማን በክርስቶስ በክርስቶስ ምን ተባል ስለዚህ በስሙ ምን ብለናል ተጠርተናል በስም በመለኮታዊ ስም በአዳኙ ስም በሚጠብቀው ስም ፍጥረት ሁሉ በሚሰግድለት ስምህ ተጠርተናል፣ በስምህ አድነን ማለት ያስፈልጋል። በዚህ እንድንኖር አምላካችን ይርዳል። ለዚህ ነው ስሙ የተቀደሰና የተፈራ ነው ይላል። ከዛ በኋላ ደግሞ ምን ይላል? ስሙም ቅዱስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 50 ላይ ስሙ ምንድነው? እመቤታችን ወላዲተ አምላክ ስለ ልጇ የመሰከረችው ነው ስለ ልጇ ስለ ኢየሱስ ክርስቶስ ቅዱስ ገብርኤል ካበሰራት በኋላ ይኩነኒ ካለች በኋላ ወደ ቅዱስ ወደ ቅዱስ ኤልሳቤጥ ሂዳ ምን አለች? ስሙም ቅዱስ ነው። ስሙ ምንድን ነው? የእግዚአብሔር ስም ምንድነው? ቅዱስ ነው ስሙ። ምንድን ነው? ስለዚህ ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ስንል ይሄ ስም ምን ያለ ነው? ቅዱስ ስም ነው እና ይህንን በትልቁ ማመን ያስፈልጋል። ስሙ ቅዱስ ነው። የእግዚአብሔር ስም ቅዱስ ነው። ይቀድሳል፣ ያነጻል፣ ያከብራል፣ ይለያል፣ ከፍ ያደርጋል፣ ያጸናል። ስሙን በክብር በአምልኮት ስንጠራው፣ በቅዳሴ ስንጠራው እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ከሆነ ቅዱስ ዳዊት እንዳለው ጨለማውን አንፈራ፣ ሞትን አንፈራ፣ መከራን አንፈራ። እግዚአብሔር ከእኔ ጋር ከሆነ ምን ያስፈራኛል አለ። ማን ከእኔ ጋር ከሆነ እግዚአብሔር ከኔ ጋር ከሆነ፣ አሁን እኮ ምን ፈራው? እግዚአብሔር ከኛ ጋር ስላልሆነ እርግጠኞች ስላልሆን በጣም ብዙ ሁኔታዎች ውጣ ውረድ ውስጥ ስለከተቱን ነው። እግዚአብሔር ከኛ ጋር ከሆነ ምን ያስፈራናል? ስለዚህ ስሙ ቅዱስ ነው፣ ስሙናም ጠርተን መዳን እንችላለን እና ስሙ ቅዱስ ነው ተብሎ ተጽፏል። እንዲህ ይላል እንዲህ ይላል ስሜ ስለ ስሜ ስል ራራላቸዋለሁ። ስለ ምን ስለ ምን ስል ምዕራፍ 36 ቁጥር 20 ላይ ስለ ስሜ ስል በድለው ኃጢአት ሰርተው ቤተ መቅደሱን አርክሰው ከእኔ ተለይተው ጣዖት አምልከው ስለ ስሜ ስል እስራኤል ስለተባሉ በእኔ ስም ስለተጠሩ ይቅርላችኋለሁ ይላል እግዚአብሔር። እግዚአብሔር በይቅርታው ይጎብኘን። ስለ ስሙ ሲል ስለ ተቀደሰው ስሙ ሲል በስሙ ጠርቶናልና ስለ ተቀደሰው ስሙ ይቅርታውን ያደርግልን። ሁለተኛው ይሄ ነው። ሶስተኛው ሦስተኛው ቅዱስ የተባለ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምንድን ነው? ተናገሩ። የእግዚአብሔር ቃል ምንድን ነው? ቅዱስ ነው። ቃሉ ቅዱስ ነው። አሁን ስንሰማ የእግዚአብሔር ቃል ያጽናናል። አልጋ ላይ ያሉትን ተስፋ የቆረጡትን ከዚህ በኋላ ሕይወት የለኝም ከዚህ በኋላ ዘመድ የለኝም፣ ወገን የለኝም፣ ጥግ የለኝም፣ ተስፋ ቆርጫለሁ ያሉትን ቃሉን ሲሰሙ ይለመልማለሁ። አሁንም ይለመልማለህ እግዚአብሔር ያለም በተስፋ ያለምልምን። ቃሉ ቅዱስ ነው። ቃሉን ስንሰማ እንቀድሳለን። እና ሁለተኛው ይሄ ነው። ለዚህ ነው በምድር ላይ እንደተፈተደ ሰባት ጊዜ እንደተጣራ የእግዚአብሔር ቃላት የነጹ ቃላት ናቸው። መዝሙር 11 ቁጥር 6 ላይ የእግዚአብሔር ቃላት የነጹ ናቸው። የእግዚአብሔር ቃላት ምን ያሉ ናቸው? የነጹ ናቸው። ውስጣችንን ነፍሳችንን ሕሌናችንን አይምሯችንን ይመረምራል። የእግዚአብሔር ቃል የወደቁትን ያነሳቸዋል፣ የራቁትን ያቀርባቸዋል፣ የካዱትን እንዲያምኑ ያደርጋቸዋል። የእግዚአብሔር ቃል እንደዛ ነው። ና ሁለት ሶስተኛው ይሄ ነው። የእግዚአብሔር ቃሉ ቅዱስ ነው። አራተኛው የእግዚአብሔር ምስጋናው ቅዱስ ነው። እስቲ በሉ ምስጋናው ቅዱስ ነው። ይሄውላችሁ መቅደሱ እዩት። በቅዳሴ ጊዜ፣ በማህሌት ጊዜ፣ በሰዓታት ጊዜ፣ በመዝሙር ጊዜ፣ በዚህ ሁሉ እግዚአብሔር በምስጋናው የተቀደሰ ነው በምስጋናው የተቀደሰ ነው። ለዚህ ነው እንዲህ ተብሎ ተጽፏል። እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ኢሳይያስ ምዕራፍ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ይሄላችሁ። ሰማያውያን መላእክት እያሉ ያመሰግናሉ። ቅዱስ ቅዱስ ቅዱስ እግዚአብሔር፣ ሰማይና ምድርን የመላ ሁሉን የሚጠብቅ ሁሉን የሚያድን ለሁሉ የሚደርስ እግዚአብሔር እያሉ ያመሰግናሉ። ምስጋናው መቅደሱን ሞልቶት ነበር። ምኑ ምስጋናው ስለዚህ በምስጋናው እግዚአብሔር እንዳንናመሰግነው እግዚአብሔር ይርዳል። ስለዚህ ምስጋና ምን ያለ ነው? የእግዚአብሔር ምስጋናው ምን ያለ ነው? የምናመሰግነው ምስጋና የተቀደሰ ምስጋና፣ የተለየ ምስጋና፣ ክቡር የሆነ ምስጋና ነው። አምስተኛውና የመጨረሻው ቤተ መቅደሱ ቅዱስ ነው። የማን ቤተ መቅደስ? እንደምን አመሻችሁ? የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ የትኛው ነው? የእግዚአብሔር ቤተ መቅደስ ህንፃው ወይም በልዩ ልዩ ማዕድናት የተሰራው ይህ አሁን አምልኮት የምንፈጽምበት የክርስቶስን ስጋና ደም ለምእመናን እግዚአብሔር ዕለት ዕለት የሚሰጥበት ካህናት ለአገልግሎት የሚፋጠኑበት ያኛው የመጨረሻው የመጀመሪያው ቤተ መቅደስኛ ነን። ቤተ መቅደሱ ማን ነው? ስለዚህ ቤተ መቅደሱ ምንድን ነው? ቅዱስ ነው ቤተ መቅደሱ። በሉ ቅዱስ ነው ቤተ መቅደሱ። ማን ነው? እኛንን ቤተመቅደሱ ማን ነው ታዲያ? ቤተመቅደሱ ቅዱስ ነው። አሁን ቤተ መቅደሱን በአክብሮት በመንከባከብ የእግዚአብሔር እንዲሆን ይዘነዋል። አናረክስ ነው በልዩ ልዩ ሁኔታ አንደበታችን፣ ጆሮአችን፣ ሐዋሳቶቻችን እያንዳንዱ ጉዞአችን በእግዚአብሔር ሀሳብ የተቀደሰ ነው። እግዚአብሔር አምላካችን ይቀድስልን፣ እግዚአብሔር አምላካችን ይቀድስልን። አቤቱ ከቤት በረከትን እንጠግባለን። ቤተ መቅደስ ቅዱስ ነው። በእውነት ግን ነው መዝሙር 69 ቁጥር 5 ቤተ መቅደስ ቅዱስ ነው። ከቤተ መቅደስ በረከት እንጠግባለን ምን እንጠግባለን? እስኪ በሉ ከቤተ መቅደስ በሉ በረከትን እንጠግባለን። የሚገርም እኮ ነው ይሁላችሁ። ቤተ መቅደሱ ስንመጣ ቤተ መቅደሱ በበረከት አጥግቦ ነው የሚልከን። ቤተ መቅደሶቹ እኛም ለሌሎቹ ላላመኑት መንገድ ላይ ያሉት በረከት ነን። ይሄ ወይላችሁ ራቆታቸውን የሆኑት የሚራቡት የሚጠሙት ከዚህ ጉባኤ በኋላ እኛን ተስፋ ያደርጋሉ። ለምን? ቤተ መቅደሶቹ ስለሆነ እንዲህ ይላሉ። ከቤተ መቅደስ እንጠግባለን፣ በረከትን እንጠግባለን። የሚያለብሱን የሚያበሉን፣ የሚያጠግቡን ያንተ ቤተ መቅደሶች ይመጣሉ ብለ ተስፋ የሚያደርጉናሉ። ለዚህኛው መታመን እንድን በቃ አምላካችን ይርዳል። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶች ዳኛ ነው። መዝሙር 66 ቁጥር 5 እግዚአብሔር በቤተ መቅደሱ ለድሃ አደጎች ለባልቴቶች ዳኛ ነው ተብሎ ተጽፏል። እግዚአብሔር አምላካችን በዚህ ቅድስናው እንዲባርክን በዚህ ቅድስናው እንዲያከብረን በዚህ ቅድስናው እንዲለየን በዚህ ቅድስናው እንዲያጸናን በዚህ ቅድስናው እንዲያኖረን ዘለዓለማዊ ሆነን እንድናመሰግነው አምላካችን ይርዳን። የአባቶቻችን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነ የሐዋርያት የልዩ ልዩ በልዩ ልዩ ቅድስና የቀደሳቸው የነቢያት የሐዋርያት የሰማዕታት አምላክ ሁላችን በዚህ ቅድስና ጽንቶ ለክብር ያብቃን፣ ከመላእክት ጋር ለመዘመር ያብቃን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ቆየን። ሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን።